አረ ግላቡ ተጠቀሙት በእናታችሁ ዩዝ ግላብ ዩዝ ግላብ ብላ በደንብ ቀረ ይታላችኋል በሬታላችሁ እንዳያመጠ ሰባ ሰከንድ ግላብ ኖሮ ግላቡን እንጠቀም እሽ ግላብ ግላብ ካላችሁ ግላብ ግላብ ግላብ ካላችሁ ማርያም ሀያ ሺህ ግላቡ ተጠቀሙት። እሺ ኤደን ዩዘር የታላችሁ? አስራ ዘጠኝ ሺ ምናምን ይቀረ በሰላሳ ሺህ ካሸነፍ ነው። በዛ ላይ ደብል ነው። አሁን አሁን

በእርግጥ ቅድም ይህ ቫዝሊን የተቀባሉ ቅድም ፎግረህናል። እንደዚህ አይቻልም ሲሉ ቫዝሊኑ የአሜሪካ ነው። ምር ላይ ኮልጌጥ መሸወዳችሁ አለ እኮ። እንዴት ትሸወዳላችሁ እናንተ? እንዴት ነጭ ኮልጌጥ አለ። ለነገሩ ጠውት ወይ

ምን እስኪሆን ድረስ ኦኬ እስኪ አልሄለክም። እሺ እ አምስት ሺህ እንኳን ድረስ እናንተ እኮ ያው ሱሱዬ በጆሮ አይደለም በስልክ ነው እኮ ማለት ነው። ጋይስ ምን ላይ ነን? እንዲህ ኧረ እናሳየው እ የት አላችሁ? ምን ላይ ነን? ፋሚሊ ሰላም ነን። ግን ፋሚሊ ደህና ነን። እንዴት ነን

ሚናቸውን ለመሰር ሶስት ሺህ በቂ ነው። ቅድም ሀያ ምናምን ሺህ ያስገብታችሁ ጊፍታሪን ያስደነገጣችሁ ጥሩ ወጦ ሄዳል። ጫወታው ቀዝቀዝ ያለ መስሎት በሰባት ሺህ ምናምን ሁንስሻ

ላስቲር ሆና ቡራ እናንተ በሰላሳ ሺ አልቀጣችሁ ደደላችሁ፣ ሞትኩባችሁ።

ቅድምዬ ይህ እንደዛ እንደሸወኑ እንትን አለ አገኘህ። በሁለተኛው ግን